ሀይ ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝዝት ይበልልኝ። ዛሬ ላሳያችሁ ይሄ የምታዩት እንግዲህ በብዙዎች ዘንድ አረንጓዴ ነገርን አዘውትሩ ተብሏል። እዚህ ጋር እንቁላል የተቀቀላለ ሰላጣ አለ። ካሮት አለው፣ ጭቅል ጎመን ተቀቅሏለው፣ እንደገና ኖርማል ሰላጣም አለው። እናንተ የፈለጋችሁትን እዚህ ጋር ግን ሚክስ የማደርግበትን ብዙ ጊዜ ጠይቁኛላችሁ፣ ከዚህ በፊትም ጠይቃችሁኝ ነበር። ትንሽ አቡካዶ ኩከምበር ከዛ ደግሞ ቤታችሁ ያለውን ካሮትም ቲማቲምም ኩከምበር አርጋችሁ መፍጨት ትችላላችሁ። ኢቨን ሰላጣውን ካሮቱ ጋር ና ቲማቲሙ ጋር አርጋችሁ ብትፈጩት የሚያምር ቴስት ያለው ሶፕ ይወጣላችኋል። ሶ እንደዛ ካደረጋችሁ በኋላ እንደዚህ አርጋችሁ በደንብ ሚክስ አርጋችሁ እንግዲህ እኛ ምሳችንን ከምንበላው ሰላጣውን ብቻ ሼር ላድርጋችሁ። ለምን ብዙ ጊዜ ሰላጣ ለጤና በጣም ጠቃሚ ከመሆኑ ፊታችንን ሰውነታችንን ኢቨን ኪሎ መቀነስ የምትፈልጉ ልጆች ሰላጣ ዘውትሩ። ያው እንደዚህ በቀላሉ የሚያምር ሰላጣ እንመገባለን። ስለዚህ እቤታችን ያለውን ነው ግዴታ እያንዳንዱን ነገር ማለቅ አለብን ሳይሆን እቤታችን ያለውን እንቁላሉንም ቀቅለን ሰላጣውን፣ ካሮቱን፣ ኩከምበሩን፣ ቲማቲም እቤታችን ያለውን ጥቅል ጎመን ካለን ግን ኣብ ምግባችሁ ጋር ምንም ነገር ባለን የኢኮኖሚ ደረጃ ምግባችን ጋር ስንመገብ አረንጓዴ ነገሮችን አዘውትሩ። በጣም ጤናኛ ጤናማና የሚያምር ሰውነት ይኖረናል። ኢቨን የሚያምር ቆዳ ይኖረናል። ወዳችኋለሁ። ተባረኩልኝ።